ምን እናድርጋቸው እንደ አድርሱልኝ ይሄን በመዳን ያለ ከቻላችሁ ማለት ነው የሱ ወዳጅ የሆናችሁ እኔ አሁን እንደዚህ አይነት ባህሪ ያለኝ ማለት አልከራከረም የሆነ ሰው እኔ እንደዚህ ነኝ እንደዚህ ነኝ ሲል አዳምጠዋለሁ የምችለውን ያለ አስተያየት እሰጣለሁ ምናምን ነገር ትተውታላችሁ በቃ ግን ኖ ተቀበልኝ ሲልስ ምን ናርገው እንደው እዚህ ላይ ስራለን እንደው ስሞትልን ምን እናርገው ህግ በቃ ይሄ እኔ ትክክል ነኝ ተቀበሉኝ ሲል ምን እናርገው? አሁን የለም ግልስ በቃ ተውን የራሳችሁን ኑሮ ኑሮ ስንል ኑሮ የራሳችሁን ስንል ልንከስ ነው ልንገድል ነው ተነክተናል እንዲህ ተብለናል እያሉ የሚንዘላዘሉ ሰዎችንስ ምን እናርጋቸው? የማይለቁ እከካምቷዋኖች ቀማላሙንጭንስ ምን እናርጋቸው? እዚህ ላይ ቁጭጭ የሚሉ እነሱ እነሱን ምን እናርጋቸው? እንደው እግዚአብሔር መጥቶ አስር ብሎን ካላስገባላቸው ወይ እግዚአብሔር ካልፈረደ በስተቀር እነዚህ አይነት ሰዎችን እኔ አሁን አንዳንድ ጊዜ በቃ ነቅላችሁ ማትነቅሏቸው ሰው በህይወታችሁ አሁን እሱ እንዳለ ነቅላችሁ ማትነቅሏቸው ትታችሁ ማትተዋቸው፣ ተመስገን በነገራችን ላይ ከዚህ በኋላ ፍሪ ሆናችሁ ማውራት ትችላላችሁ። ኢትዮጵያ ውስጥ ዩቱበሮች ለተወሰነ ጊዜ ገደል ገብተዋል። አሁን ሪኮርድ አድርገው ቢለጥፉ ምን ቢሉ ምን ቢሉ ዩ ጋዴሚት ለካ ኢትዮጵያኖች ናችሁ ለካ ኢትዮጵያ ቁጭ ነው በቃ ሰው የምታባሉት የነበረው። ተመስገን ጌታዬ። ኤኒዌይ አንዳንዴ ትታችሁ የማይተዋችሁ የሚከታተሏችሁ፣ በቃ መድረሻ፣ መቀመያ፣ መቆሚያ፣ መቀመጫ የሚያሳጧችሁ ያ ሊቭ ዮር ላይፍ ብላችሁ በቃ ስትተዋቸው፣ በተለይ እንደኔ አይነት ቤቱ ማለት ነው ቤተሰብ ተነክቶብኝ አለና ለካስ ነው የሚል ጅልና ጅላጅልን ምን ታረጉታላችሁ? የሚስቱን እናት የሚያዋርድ አይነት አሁን እንዴት ነው? ምክንያቱም መሀል ላይ ልጅ አላችሁ የሆነ ነገር እንዳታረጉት ወይ የሆነ ነገር የሆነ ነገር ጥላችሁት ብትሄዱ ጥሏችሁ የማይሄድ ሁልጊዜ በልጃችሁ ውስጥ የሚመጣ ወይ በቤተሰባችሁ እንደዚህ አይነቱን አይነት አጓጥሟችሁ ያውቀል? ዚ አምስት ስድስት ዓመት በሙሉ ከኋላችሁ እንደ ውሻ ዋው ዋው ዋው የሚለው ምንድን ነው የምታረጉት? እንደዚህ አይነቱ የወሰድከውን ወስደሃል የራሳችንን ላይፍ እንኖራል። ምችን ምችል የምታክል የሚጎዳን እንደኛ አይነቱ እችል የምታክል የሚጎዳን ነገር የለም። ምክንያቱም አንድ ሴት ስትጎዳ ነው ራሷን የማታቅ ሴት የሆነች ሌሻልሽ የሆነች ሴት ምናምን ስትሆን ውህ አከሌን ካጣው አልኖርም አከሌን። ለምን እኔ ምድር ላይ እንዳለ ሰው ቢጠፋ ብቻ መኖር የምችል ጀግና ነኝ። እግዚአብሔር ብቻ ከኔ ጋር ነው ብዬ የማምን ሴት ነኝ። የማንም ዲፔንድ ያልሆንኩ የማንም የዚች ምድር እንኳ እንድፔድ አይደለውም የማንም እንደነዚህ አይነቶች እግዚአብሔር ምስክሬን ከሆነ ማቴ እንደዚህ አይነት ዞሮ ዞሮ እዛች ጋር መቼስ፣ እንዳው በቃ አንቺንም አንተንም አልፈልግም ስትሉ ጭራሽ በቃ ቤተሰባችሁን በሙሉ የሚረብሽ እንደዚህ አይነቱን ግንኙነት ያ እግዚአብሔር ቶሎ ወይ አስር ብሎን አስገብቶ የማይገላገላችሁ እያንዳንዱን ግን እግዚአብሔር ተበቀሉልኛል ሊበቀልልኛል አልቻለው። ግን ይሄ አይዶ ነው ይ

ሊጃንቺ ከብት ይዱ የጦጣ ቂጤ መሰልሽ። አንዳንድ ጊዜ እንደነዚህ አይነቱን ሰዎች እንዴት አድርጋችሁ ነው የምትላቀቋቸው? ሁሉንም ትሻሻላችሁ፣ ሁሉንም ትሻሻላችሁ። ምክንያቱም እስኒክስ በቃ አንዳንዴ ሰዎች በቃ የጎዷችሁ ይመስላችኋል። እኔ አሁን መዳን ያለምን ነው ምላቸው። እዚህ ጋር ቁጭ ብዬ ለአብድኒ አሁን በፊት ህይወቴን ሳስበው የበፊት ጭንቀቴን ሳስበው የአሁን ህይወቴን ሳስበው፣ እግዚአብሔር በምድር ላይ ምንም ነገር አይስጣችሁ፣ ሰላም ይስጣችሁ። ሰላም በቃ ሰላም። አሁን ያለኝን ሰላም ትቼ አስባችሁታል። አሁን ያለኝን ሰላም ትቼ ደፍ ደፍ ስል ደፍ። የሰውን ህይወት ለመምራት ኃላፊነቱን ወስዶ ማሳደግ ያለበት ራሱ ሰው ፈልጎ ላደረገው ነገር ፈልጎም መወጣት አለበት። እኔ ተማምነ እኔ ስተማምነ ስትሄድ የምትሄድባትን ቤተሰብን፣ እናትን፣ አባትን የምታከብር ከሆነ እያንዳንዱ እርምጃ ከቤተሰብ ጋር ቤተሰብን ማክበር አለብን። መጀመሪያ ቤተሰብን ሳታከብር ዛሬ ለገባበት ዝቅጠት ለገባህበት የተበሳበሰና የተጨማለቀ ሰውን አምኖ ቤተሰብን መካድ፣ ሰውን አምኖ፣ በተለይ ወንድን አምኖ እናትን መካድ፣ ወንድን አምኖ እናት ላይ ፉር ማለት መጨረሻው ማበድ ነው የሚሆነው፣ ማበድ ነው። ዞሮ ዞሮ መግቢያው ጨራሩ ዞሮ ዞሮ ማን ጋር ነው የሚገባው? የእናት ቤት ውስጥ ነው የሚገባው። የእናት ቤት ውስጥ ነው የሚገባው። አይ ዶንት ኬር። እኔ አሁን እሱንም አያገባኝ። እኔ ከኔ ብቻ ያ ነገር አይመጣል። አሁንም ቢሆን እኔ ተመልሽ የምነከርባት የፈለገ ንብረቴን ከላይ ላይ ብትወስጭ፣ እናቴን ብትወስጭ፣ ቤቴን ብትወስጭ፣ እህቴን ብትወስጭ፣ ጓደኞች ብትወስጭ፣ እኔን ተመልሶ የማግኘቱ ነገር ግን ሀራም ሀራ ጂጂ ት ሺህ ሊቭ ዳትስ ላይፍ ሺህ ኢንጆይ ማይ ላይፍ ኢንጆይ ነው የማደርገው። ኢንጆይ መጀመሪያ ነበር መጥኑ መደቆስ አሁን ምን ያደርጋል? ድስት ጥዶ ማል ይላል አማራ ሲጠርትሾ ኑሮ አይሆንም ሾ፣ ትዳር አይሆንም ሾ፣ የውስጥን ምንድን ነው የሚባለው የውስጥን ምንድን ነበር ያለው ሲታዘን ምንድነው? ሲያዙ ማቅ ሾ ማቅ አይሆንም። ማቅሽን ዋጣ አድርገሽ፣ ዋጣ አድርገሽ ወደፊት መብረቅ ማብረቅረቅ መኖር መስማት ነበር። እናትን መስማት እናት ከምንም በላይ ናት። እናንተ እዚህ ላይ ያላችሁ ወሮ በላ ልጆች ልንገራችሁ፣ እንኳን እንደኔ አይነት ጀግና እናት አይደለም ይኔ ልፍስፍስ ኢትዮጵያዊ እናት ማለት ለልጇ አንበሳ ነብር ናት። ለልጇ ነብር ናት። ለልጇ ነብር ናት። ያ አይምሯችሁ አይምሯችሁ ነው ጤና የሚያጣ አይምሮሽ ነው አዳኔ፣ እዚህ ጋር ደና ገና ዞሮ ዞሮ መግቢያው ጭራሩ ዞሮ ዞሮ ማን ጋር ነው የተገባው? ዞሮ ዞሮ እ ፍቅር ያለው እናት ጋር ማንም ጋር የእናት ቤተሰብ ናት። ፍቅር ማለት ከለቆ የማይለቅ እኔ እንደሆነ ከዚህ በኋላ ኢትዮጵያ ኢንጆይን ማይ ላይፍ ኢንጆይን። አሁን አንድ ቆንጆ ጎረምሳ ማገኝ እንደው ቆንጆ ጎረምሳ ማገኝ እግዚአብሔር ምስክሬን ነው አልኳቸው። ቆንጆ ጎረምሳ ማገኝ ዱባይ ላይ አሁን እግሬ ሰው ቂጤን ያልኳቸው፣ ያ ፏ ብልጭ እያልኩኝ ያልኳቸው፣ ፏ ብልጭ እያልኩ ነው የምኗል። ፏ ቂጤን እያስመጣሁ ነው የምኗል። ቂጤን እያስመጣሁ እግዚአብሔር ምስክሬን ነው። እግዚአብሔር ምስክሬን ነው። እኔ ጂጂ እንደሆነ አለገኝ ያለኝም በሙሉ ውሰዱ ብቻ የባንክ ካርዴን ሽሜ ያው ያስቀመጠልኝም ብቻ አትውሰዱ። እንዳል ነው ወሰዱት። እንዳል እናት ወሰዱ፣ አያት ወሰዱ፣ አክስት ወሰዱ፣ አጎት ወሰዱ። ሚ ኤክስ ኖ ፋሚሊ ኖ ማሚ ኖ ዳዲ ኖ ኦንሊ አይ ሃቭ ዋን አለቀ ጫብርሻለሁ ከፈለጋችሁ እንዴት ዳይቦ ስለኔስ ዳይቦ ነው እንደ ጻፈው በሰላም አሪ ኦኬ ዳይቦ አማርኛ ስለ እኔ ስታወሪ፣ እራስን አክብር። አታውቀኝም። እኔን አላውቀችሁ። ተበላን ተበላን። ዳይቦ ዋት ዩ ራይቲንግ አማርኛ እንዴ ማነው? ደሞ ምንድን ነው? አማርኛ እና በእንግሊዝኛ ነው ማውራል? የምን አማርኛ ስለ እኔ ስታውሪ በአማርኛ ምንማ፣ ምንድን ነው ራይቲንግ ወይ ጠ ይች? ደሞ ወፈፌ አትራንስሌት አሄርድ ዊዝ ዩ ቶልድ ዲቦራ ና ዋት ዩኒድ